እሺ አቶ ናታን እንዴት ነህ? እንዴት ነህ አቶ ናታን፣ አዲስ ትዳር እንዴት እያረገ ነው? ትዳር በጣም ደስ ይላል። ደግሞ የልቤ ንግስት እንዴት አይነት ጣፋጭ ሴት መሰለች! በእውነት ነው የምልህ፣ እንደሱ አይነት ማር የሆነች ሴት ስላገኘሁኝ በጣም እድለኛ ነኝ። አይ በጣም ደስ ይላል። ግን ምንድን ነው ፊት ላይ የደስታ ስሜት ሳይሆን የህመም ስሜት ነው የማየው አሟል አታስ የአንተ ጭራት ብዙም አልጎዳኝም። ደግሞ ደሞ ኤፍራታን በዚህ መንገድ አገኛታለሁ ብለህ አስበህ ከሆነ አትልቅም። እኔ እንኳን ይሁን ብል እሷ እሺ የምትል አይመስለኝም። ስለምን ጨራት ነው የምታወራው? እኔ አሁን በኤፍራታ ተስፋ ቆርጫለሁ። እሷን ለመውሰድ አልታገልም። በቃ በቀላሉ ተስፋ አቆርጥክ? ስማ፣ አንተ ፈሪ ስለሆንክና በራስ ስለማስተማመን ጨለማ ተገና አድርገው ጋር እኔ ግን እንዳንተ አይደለሁ ጠንካራ እንደሆንኩ ላሳይ፣ ሰፈር ድረስ መጣሁ። ምን አንተ ተወክታል። ቆይ ማነው እጋ አካታስ መሰለኝ ይሄን ያደረጋችሁት አንተና ቢኒያም እንደሆናችሁ በደንብ ነው የማውቀው። ትሰማኛለህ? እኔም መሆንኩኝ ቢኒያም ስለምትለው ነገር ምንም እናውቀው ጉዳይ የለም። ምናልባት የሁለታችንን ጸብ ተጠቅሞ ያጠቃ የሚፈልግ ሰው ካለ ብትጠነቀቅ ጥሩ። እኔ አንተን አሁን መግደል አልፈልግም እያንዳንዱ የወሰርክብኝን ነገር እቀበላል። አንድ በአንድ የወሰርክብኝን ሁሉ እቀበላል። ለዛ ደግሞ በሕይወት መኖር ያስፈልገኛል። ጥሩ ህልመኛ ና አቶ ናታን፣ ጥሩ ፈችም ነኝ። በዚህ ጭረት መሞት መስሎ ነው አካታ እኔ ለረዳ ብቻ ነው እየሞከርኩ ያለሁት እንደነገርኩ እኔ አልወጋው ይወጋን። በጊዜ ብትፈልግ ይሻላል። እኔ አንተም መበቀል የምፈልገው በቁም እያሉ ደግሞ፣ በቅርቡ ጠብቀኝ፣ በማትጠብቀው መንገድ አጠገብት አገኘኝ። አሁን በእናንተ ነው። ወደምትፈልግበት ላድርስ። እንዴማ ትፈራ እኮ ነው ያፌት። ናታን አንተ መፈራ እና ካልፈራ ግባና ላድርሳ።

ለማለሰስ እስከተረከ ወይ ድረስ ስራይን በአግባቡ መስራት አለብኛል። ቢሆንማ ደስ ይለኛል፣ ግን እኔ እንደዛ እየመሰለኝ አይደለም። ተቆልፏል። ምናልባት ውስጥ ሰዋል። እዚህ ውስጥ ናት እንዴ? በመመ እየቀለዳችሁበኝ አይደለም ወይ? ቆይ ሴትዮዋ ልብሷ ላይ እንድትለቅሉት ልታደርጋት ነው እንዴ? ኧረ እናንተ ሰዎች እች ሴትዮ በጣም ተማረች። ወደ ሆስፒታል መሄድ ካለበት ወደ ሆስፒታል ይዘናት ሄድ። ለሊቱ ሙሉ ኮ ስት ናታን ልቡ ጥሩ ነው እንበል ወይስ በቀል እያሰበ ነው? አሰላሙ አለይኩም ወራህመቱላ ወበረካቱ ውድ ሀገሬ ልጆች እንዴት ናችሁ? ልኝ በያላችሁ በሰላማችሁ ብዝት ይበልልኝ ማለት ነው ያለውላችሁ ዛሬ ክፍል ሐረግ ድራማ ክፍል ሰባ ሰባት ማለት ነው። እንግዲህ ሉሊትም ሽንት ቤት እያሯረጠቻት ነው ማለት ነው። እዚህ ተመችታኛለች። ወዴት፣ እንግዲህ በቀሉ በጣም ደስ ይላል ማለት ነው። ያው ከሽንት ቤት ሽንት ቤት እያሯረጠቻት ነው ማለት ነው። ሽንት ቤትም እየተቆለፈበት። እኔ ግን ሉሊት እንዴት አትነቃም? እኔ ግን የምትነቃ መስሎኝ ነበር ማለት ነው። እዚህ አስታውሳ እየተበቀለቻት የምትነቃ ምስሎኝ ነበር ማለት ነው። አልነቃችም እስካሁን ብቻ። ይሄ ፓርት በጣም አስቆኛል ማለት ነው ውዶችዬ። እንደገና ደግሞ ናታንላ ቤዚ ቤዚ ተመችታኛለች ማለት ነው። ያኔ በዚህ ደረጃ በጣም ጥሩ ሰው መሆኗ እንግዲህ ደራሲው በኋላ ካልቀየራት ማለት ነው። የቤዚ የቤዚ አክተር ካራክተር ተመችቶኛል ማለት ነው። አክተር ራለኛ ካራክተሯ ተመችታኛለች ጥሩ ሆናለች ማለት ነው። ሲቀጥል እንደገና ደግሞ ናታን ስለ እርግዝና የጠየቃት ማለት ነው። በእውነት የምን ከያፌት ነው ያደረገው። ክስኩስ ብትል ምን ሊያደረግ ነበረ? እውነት የአባትሽ ገዳይ ነው ብሎ ሊነግራት ነው? ወይስ ብቻ አላውቅም ምን እንዳሰበ ናታን ማለት ነው። ምክንያቱም ምን እንዳሰበ አይታወቅም። ወጥመድ እያዘጋጀ ነው ያፌትን ሊያጠምደው ማለት ነው። ምክንያቱም ሁሉ ነገሩ በድብቅ ሆኗል ማለት ነው። እንግዲህ ኤፎም በጣም ተጨንቃለች ቢኒና ናታን የወጉት መስሏት፣ ያው ያፌትም ጠላቶች እነሱ ብቻ ናቸው ብሎ ነው የሚያስበውና ያው እንግዲህ ጠላከ ሩቅ አይመጣም ማለት ነው። መጀመሪያ የፊት ጎንህን ብታይ ማለት ብታጠና አሪፍ ነበረ። ፊት ለፊት ጠላት ጠላት ነው። በሀገራችን ጠላት ጠላት ነው፣ ግን ያው ከጎን ጠላት የሚሆነው ደግሞ ከጎን ያለ ሰው ነው ማለት ነው። ያው ቤተሰብ የማይታወቅ የማጠረጥሩ ሰው ማለት ነው። እና ተጨንቃለች። ያው እንግዲህ ዜጋ ምን እቅድ እንደሚያወጡ አናቅም ማለት ነው። ያው በመሃል ተጣልቶ በተጣ እና ያፊት ደግሞ ያፊት ጉረኛው እስኪና ጫራ አድርገኝ ምናምን እያለ በዚህ ደረጃ ጉራውን ሲነፋ ማለት ነው። ፌንት በልቶ አሰበው ፌንት በልቶ አረፈው ማለት ነው። ናታን ግን በጣም ልቡ ጥሩ ነው። አው ለጠላት ጥሩ መሆን ነው። ምክንያቱም የሚፈልግበት ቦታ አደረሰው ማለት ነው። ምንም ነገር አላሰበም። እውነት ነው፣ ጠላትህ መግደል አይደለም ባላሰበው ነገር መጥቶ ጠላትን ማሸነፍ ማለት ነው። የናታን ፓርት እሱ ጋር ተመችቶኛል ማለት ነው። ናታንዬ እንግዲህ እጅ ሊቀመህ። ሁለተኛ ደግሞ ገንዬ ገኒ ገን በጣም አሳዝናኛለች። እኔ ምስኪን ገንዬ ኤፍራታ እንደምትረዳት በጣም መቶ ፐርሰንት እርግጠኛ ነኝ ማለት ነው ምክንያቱም አይደለም ለእናቷ ለወለደቻት እናትና ለማታቃቸው ሴቶች ለፍቅረኛው ህይወቷን እየሰጠች ነው። እና ማለት ነው ምክንያቱም እናቷን እንደምትረዳለች ብዬ በጣም እርግጠኛ ነኝ። ያኔ ቢከብድም እንደዚህ አይነት ነገር ማለት ነው። እንደገና የዳጊ ጓደኛ የእንትላ ዘመድ ማለት ነው፣ የያፌት ያው እንግዲህ። ጠራት ከሩቅ አይመጣም ብያለሁ እና እኔ ግን ጠርጥሪ ነበር። እሱም እንደገና ደግሞ ዳጊም ከሁለት አንዳቸው እንደወጉት ያኔ ግን መቶ ፐርሰንት ያደላሁት ወደ ዳጊ ነበር ማለት ነው። አካሄዱ ምናምን ሳስባቸው እንደዛ ዳጊ መስሎኝ ነበር ማለት ነው። ዳጊ ሳይሆን ያው ዘመዱ ነው ጠላቱ ማለት ነው ያፌት ማለት ነው። እና ቢኒም እንግዲህ ያው ሲንዳኮረፈችው ተናግሯል ያላደረግኩትም ብሏል እንግዲህ ሁላቸውም እንግዲህ ያው እና እኔ ግን ምለው ማለት ነው ዳጊ ምን ሊያደርግ ነው አሁን እንግዲህ የቤት የጠረጠረው ናታንና ቢኒን ነው እውነት እውነቱን ያወጣል ዳጊ እውነቱን ያወጣ ይሆን ለናታንና ና ለቢኒ ብሎ ላጎቱ ብሎ ይሄኛው እንዳደረገ